ስጋዋን ለብሶ በፍጹም ተዋዶ ሰው በመሆን ማደዳቱን ዘንድ ቅድመ ዓለም የመረጣት ከኢያቄምና ከሐና ከመሬታችን ከቅድስት ድንግል ማርያም የተወለደ ዳሜያ ሕማምና ደዌ የሌለባት የሰላምና የደስታ ሀገር የምትሆን ወደ ቀደመ ክብር ቦታ ወደ ገነት በሰላም ያገባው ዘንድ የክር ቦታ ወደ ገነት በሰላም ያገባው ዘንድ በገዳም የተፈተነ በስጋው የታመ የሞተ የተቀበረ ከእንቅልፍ እንደሚነቃ ግሩም በሚሆን በመለኮት ኃይል በሶስተኛው ቀን ከሙታን ተለይቶ በተነሳ በእግዚአብሔር በተለይ የስሙ ለዘላን በእውነት እናምናለን። አሜን። በባህሪ መጉደል ወይም መጨመር ሳይኖርበት በመንግስቱ ከአብ ከወል ጋር ትክክል የሚሆን በአምሳኛውም ቀን በደብረ ጽዮን በጉባኤ

ለዘላለም እውነት እናምናለን። አሚን። አሁንም እንደዚሁ በስም ሶስት ሲሆኑ በመለኮት በባህሪ በሉና ወይም ባናራን በፈቃድ አንድ አምላክ ብለን በማመን በኢትዮጵያ ንጉስ በካሌብ ልጅ በአጼ ገብረ መስቀል ዘመን መንግስት በልዩ ልዩ የዜማ ድርሰቱ ለኢትዮጵያ ብርሃን ያበራላት ማኅሌታዊ ቅዱስ ያሬድ በመንፈስ ቅዱስ እየተመራ በብቃትና በንቃት የደረሰው የስምንቱ ቅዱሳን አባት መሪ የሆነ ብጹና ቅዱስ የእግዚአብሔር ፍጹም አገልጋይ የሚሆን አባ ዘ ሚካኤል በኋላ አቡነ አረጋዊ የተባለ የዚህን ዓለም ክብርና ብልንቆ አጥቅቶ በትግቱ ጽናት በትሩፋቱ ብዛት ያደረገው ታ ማምራት በሚናገር ገድሉን ዜና ለመጻፍ እንጀምራለን። የአባታችን አቡነ አረጋዊ ጸሎቱ በረከቱ አብትሬቱ ለወዳጁ ለኔላ ጸተኛ ለቆሻሻ ልጁ ለቤተሰቦች እንዲሁም በጸልታቸው አስቡን ያትርሱ ያሉ ወንድሞቻችን እና አባቶቻችን በክርስቲያን ጋር ለዘላለም ይሁን ይደረግልን። አሜን። አንደኛ ምዕራፍ። ከእንጦስ ና ከመቃርስ፣ ከባቁሚስ ምንኩስና ወይም መንፈሳዊ ያደረግ አራተኛ ትውልድ የሆነ አባ ዘሚካኤል አረጋዊ እና አነሳሱ ወይም አመጣጡ እንዲህ ነው። ዳግሚያም የእግዚአብሔር አገልጋይ የትውልዱ ነገር እንዲህ ነው። አባቱ ከሮም ነገስታት ወገን የሆነ ስሙ ይስሐቅ የተባለ ሲሆን የእናቱም ስም እድና ይባላል። ሁለቱም እውነተኞችና ታማኞች እግዚአብሔር ነው የሚፈሩና የሚያከብሩ ነበሩ። የመጀመሪያውን ጥበብ እግዚአብሔር መፍራት፣ ሕገ ኦሪትን፣ ትምህርት ነቢያትን፣ ቅዱሳት መጻሕፍትና እያስ ቅዱሳን መጻሕፍትን እያስተማሩ አሳደጉት። እሱም በመንፈስ ቅዱስ ሆኖ እየጸና እየበረታ ሄደ። እለት እለትም ጧት ማታ ወደ ቤተ ክርስቲያን እየደጸሉት ከመጸለይ አቋርጥም ነበር። ሚስት ያገቡለት ዘንድ ፈለገው፣ የታላላቅ ነገስታት ወገን የምትሆን ሚስት አጩለት። እሱ ግን ፈጽሞ ቢያለ፣ ከህጻንነቱ ጀምሮ በመንፈስ ቅዱስ እየተቃኘ አድጓልና። ከብዙ ዘመን በኋላ ም አባታችን አቡነ ዘሚካኤል

በፍጹም ፍቅር አፈሰመ የእግዚአብሔር ጸጋ በሱ ላይ አድሯልና፣ ቀጥሎም ስለምን ጉዳይ ወደኔ ይመጣል አለው። እሱም እንደአንተ እንደ አንተ አባቴ መኖክስ መኖክሴ እውን ዘን መጥቻለሁ አለ። ልጅ ወይ አንተ የንጉስ ልጅ እንደመሆን መጠን የመንግስቱ ወራሽ ነውና መንኩሶ ለመኖር ይቻላልና አለው። አባቴ የምድር መንግስት አላፊ ጠፊ ነው። ነገር ግን የማታልፈው የማትጠፋን ዘላ ለማየት መንግስት ወራሽ ዘንድ እፈልጋለሁ አለው። አባባ ቁሚስም ሄ መንኩስና ስራ ቀላል አይደለም፣ ወደኔ የመጡ ብዙ ብዙዎች መታክስ ተስኗቸው ተሰናክለዋልና አለው። አባ ዘሚካኤልም አባባ ቁሚስን አባቴ ወይ ፈተና አድርግልኝና ስራዬ መርምረ ተረዳ ወይም ተመልከት አለው። አባባ ቁሚስም አንተው ራስ ክንበራ ስፈተና አለው። እሱ መሽ በጎ ብሎ በገዳም ካሉ መነኩሳት ጋር ለጥቂት ቀን ለፈተና ተቀመጠ። እንግዲህ ያስቀደኑ አስቀድም እንደተናገር ነው የአባ ዘሚካኤልን ወደ አባባ ቁሚስ የመምጣቱን የመድረሱን ነገር እና ስለመንኩስና ሜጠየቀውን ባለመጠይቅና ብራራ ዘንድ ይገባል ልጅ እስኪ ጥቂት ተፈተን። መጽሐፍ ለእግዚአብሔር ተገዢ ተገዢ ወይም አገልጋይ ለመሆን በፈቀድክ ጊዜ አስቀድመ ነፍስ መርምር፣ ሰውነትንም ለማመን ለችግር አዘጋጅ ይላልና ዳግመኛ ወርቅ በሳት ካልተፈተነ ወርቅነቱ ስለማይታወቅ ሰው እውነተኛነቱን፣ ጠንካራነቱን የሚለካ የሚለካው የሚደርስበት ጽዋተ መከራ በትዕግስት ተቋቁሞ ፈተናውን ያለፈ እንደሆነ ነው አለው። ቅዱስ አባታችንም ዘሚካኤል ቅዱሳን የፈጸሙትን ተጋሉና ያላቸው መንፈሳዊ ትጋት ተመልክቶ ለምንኩስና የሚያበቁትን የሚያስፈልጉትን ስርዓተ ትምህርቱ በፍጹም ልቦና ተገነዘበ፣ ተማረ፣ አወቀ፣ ተረዳ፣ በማመንም ተቀበለ። አባባ ጉሚስም ሰላይመቱ ህጽናት ስለ ጠባዩና ስለ ቅናት እጅግ አድርጎ ወደደው። ሁለተኛ ምዕራፍ። ከዚህም በኋላ ልብሰ ምንኩስናን አለበሰው ና የአባቶቼ ነ የአባንጡስና የአባ መቃርስና አስኬማ ወይም ቆቤ ባረከ እግዚአብሔር የአንተን አክሊል ምንኩስና ሂባርክ ብሎ ባረከው። ካመነኮሰው በኋላ ስሙን ዘሚካኤል ብሎ ሰየመው። እሱም ልክ እንደራሱ የታመነ ልጁ ሲሆንለት አባ ዘሚካኤልም ከተወለደ ጀምሮ የመንኩስና ማድረግ እስከተቀበለበት ጊዜ ድረስ የነበረው ዘመን አስራ አራት አመት ነው። ከዚህም በኋላ በታላቅ ትጋት በጸሎትና በጾም ተጸመደ፣ በጽጥታና በርጋታ ተቀመጠ ወይም ኖረ። እሱ የፈጣሪ እውነተኛ ጎዳና ፈላጊ ነውና ዝናውን በየአገሩ ሁሉ እስከ እስከ አባቱ አገር ሮም ድረስ ተሰማ። ነገር ግን እኔ ደካማና ሐሳብ ወሱን ሲሆን የዚህ የታላቅ ሰው ትርፋቱን ገደልና ገርዘን እንዴት ይቻለኛል በማለት አሰብኩ። ነቢዩ ዳዊት የጻድቃን መከራቸው ፈተናቸው እጅግ ብዙ ነው ብሎ እንደተናገረ ደካሙና ተገስቱ መናገር የሚቻለው ማን ነው? ትርፋቱና ገሉን ስመጠንቅቆ ለመድረስ የሚቻለው ምን ልቡና ምን አንደበት ነው? ዳምኛው ሪያል ስለጥቂት ስራችሁ እሱ በጥፍ ይጨምርላችሁ አሲ ተናግሯልና፣ አባታችን አባ ዘሚካኤል ገና በዛን ዘመን ዘመኑ ምንኩስና ማረግ መቀበሉን በሰሙ ጊዜ የሮም ቅዱሳን ወደሱ መጡ። እነሱም የቆስጥንጦስ አባት ሊቃኖስ ያገረ ያገር ቁስ የአገረ ቁስ ያው አባ ኢማታ ናቸው። አባ ጽማ ከአንጾኪያ፣ አባ ጉባ ከቂልቅያ፣ አባ አፍሴ ከእስያ፣ አባ በንቴሊዮን ከሮምና አባ አሌፍ ከቂሳሪያ፣ እኒ ሁሉ አባ ባጉሚ ካለበት ገዳም ደረሱ። አባታችን ዘሚካኤልን ወንድሞቹን ባያቸው ጊዜ ፈጽሞ ተደስተ። ከተገናኙ በኋላ ሰላምታ ተሰጣጡ። እርስ በርሳቸውም ተቃቅፎ ተሳሳሙ። ከዚህም በኋላ ወንድሞች አባ ባጉሚ ስን ክብር አባታችን፣ እኛንም አመንኩስን አሉት። አባ ባጉሚም ልጆች፣ በሆኑ የምንኩስና ቀንበር ልትሸከሙ ትችላላችሁን? አስጨናቂና ከባድም ነውና አላቸው። እነርሱም እግዚአብሔር ባንተ ጸሎት ስለሚረዳን አሁን እንችላለን ወደዚች በር እንገባዘን ዘንድ ይህ ሕፃን መርቶ አምጥቶናልና አባቶኛንም እንደነሱ እንደሱ አመንኩስን አሉት። ያን ጊዜም አባ ጳኩሚስ የምንኩስናን አጽፋ ጎን አጽፋቸውና መነኮሳቸው ባረጋቸው ለእያንዳንዳቸውም ስማቸውን ሰየማቸው። ከዚህም በኋላ ሊ ስምንት ወንድሞች ራስን ዝቅ አድርጎ ለሌላው ክብር መስጠት አርሞና፣ ትዕግስት ፍጹም ገንዘብ በማድረግ በትጋትና ያለመታከት የስርዓተ ማህበርን የስርአተ ማህበርን አመሰራረት ግብረ ምንኩስና በመማር ከመምህራቸው ከአባ ጳኩሚስ ጋር ለብዙ አመታት ተቀመጡ። እነዚህም ወንድሞች እነዚህም ወንድሞች አባታችን ዘሚካኤል መንጋ ሰውን በጥንቃቄ እንደሚጠበቅ መልካም እረኛ ወደዚህ ቦታ ለመራ ለአንተ ታላቅ መባል ወይም ክብር ይገባል አሉት። ስለዚህም በስጋዊ መጠነ ቆሙ ወይም እድሜ አነስተኛ ሲሆን ስለጥፉ ስለ ጥበቡ በምክሩና በእውቀቱ የልጅ አዋቂ ስለሆነ አረጋ የተባለ የመንፈስ ቅዱስ የባል ማልነት ጸጋ ስላደረበት ሰውነቱን በእውቀት ተመልቷልና አባባቂም ስም የዕረፍቱ ሳ በደረሰ ጊዜ ከመንፈሳዊ ልጆቹ አንዱን ቴድሮስን አስጠርቶ ጽሙን ያዝ በማድረግ ጽሙን ያዝ በማድረግ ስጋይን ወይም አጽሚን ከተቀበረበት ከዚህ እንድታወጣ ወይንም እንድታፈልስ አለው። ለቴዎድሮስም ግን ከተቀበረበት ቦታ ወደ ሌላ ቦታ በድብቅ ወስዶ ወይም አዛውረው እንዲቀብረው ያዘዘው መስሎት ነበር። ሌላም ብዙ ብዙ ነገር ነግሮት በገዳም ውስጥ የሚኖትን ሀው መነኮሳት በማህበሩ ህግና ስርዓት መሰረት ይጠብቃቸውን ያስተዳድራቸውም ዘንድ አዘዘ። ቴዎድሮስም አባቴ ወይም መልካም መልካም ነው ያዘዝከኝ ሁሉ እፈጽማለሁ። ነገር ግን በስርዓትና በእግ ያጸናኝ ዘንድ ስለኔ ወደ ፈጣሪ ጸልልኝ አለው። አባባ ጉሚሶ አባባ ጉሚሶ ልጄ ሆይ እምነት ይኑር ብቻ እምነት ይኑር ብቻ እንጂ ሁሉ ይደረግልሃል አለው። በዚህን ጊዜ ሰውነቱ ለእግዚአብሔር ስትገዛ ስታገለግል ከኖረች በኋላ በጽር ወይም በግሪክ ሀገር በግንቦት አስራ ሁለት ቀን በእግዚአብሔር ቸነት ቅድስት ነፍሱ ከስጋው ተለየች። ሶስተኛ ምዕራፍ ከዚህ በኋላ አባ ቴዎድሮስን አባ አርሴኒዮስን

ፈንታ የገዳማቱ አስተዳዳሪ አድርገው ሹማቸው። ይልቁንም አባት ቴድሮስን በጣም አፈቀሩት። እሱ በእነሱ ዘንድ ታማኝነት ያለው የቃሉ አነጋገር ወይም የትምህርቱ ጣዕም የብዙዎችን ሰውነት ታረካለችና፣ ስለዚህም ወንድሞች መነኮሳት በጣም ተደሰቱ። እንደ አባታቸው ወይም እንደ መምህራቸው ምግባርና ስርዓት የገዳሙ ስርዓት ማህበር መጠበቅ ወይም ማስተዳደር የሚችል መልካም እረኛ ወይም አስተዳዳሪ አግኝተዋልና። አባ ቴድሮስም ይህን የስምንቱን ቅዱሳን ወንድሞች እርስ በርስ መዋደድና የጽድቃቸውን ስራ ተመልክቶ እጅግ ተደሰተ። ይልቁንም ብዙ አባታችን ዘሚካኤልን ፈጽሞ ወደደው። ከቀድሞ ጀምሮ የሱን ስነ ምግባር ያውቅ ነበርና ስለዚህ እንደ ልማዱ ከነሱ ጋር በጾምና በጸሎት ተባብሮ ለመኖር ፈለጋ። ከዚያም አባታችን ይዘ ሚካኤል እናቱ ንግስትና የልጇን ዜና ሰምታ ወደሱ መጣች። ስለሷም እናት

ታሳየኝ ዘንድ ወራሴን ርስቱ አድርጎ አድርጎ በመረጠ በፈጣሪ አማጽናት ስለላከችበት፣ ወንድሞቹ መነኮሳትም አባታችን ይህንን እሳት አድርግ ክብሮ አናግሩ ዝቅኖ አንተታ ወደ አንተ ይመጣችሁ በእናትህ ላይ ብን አታስጨቅም ከጎዳና ርቀት የተነሳ ያገኛትን ድካምና ከሰውነትህ የወረደውን ወዝ ወይም ላብህ አስበህ ማለት አጥብቆ ለመኑት። በዚህ ጊዜ ፈጥኖ በሩጫ ወደ እናቱ ሄደና ከተገናኙ በኋላ እናቴ ወይ ከዚህ ምን አምጥቶሻል? አላት። እናቱም እኔ እንዳንተ አልባሰ ምንኩስና አጎናጽፌ መጥቻለሁ አለችው። እሱም እናቱ መነኩስ አለ ማለት ተናገረችው አነጋገር እጅግ ተደሰተ። ፈጥኖ ወደ ገዳሙ ገባና ለአባት ቴዎድሮስ ነገረው። አራተኛ ምዕራፍ። ከዚህም በኋላ አመነኩሰው ልብሰ ምንኩስና አጎናጽፈ ቅዱሱ ከአባት ቴዎድሮስ እናት እናት ጋር አስቀምጧት የአባት ይዞስ እናት አስቀድማ መንኩሳ በገዳም ውስጥ ካሉ የሴት መነኩሳት ጋር ከዚያ ትኖር ነበርና፣ የአባባ ቁሚ ስህትም ወደ እንደዚሁ መነኩሳ ከወንዶች መነኩሳ ገዳም ትንሽ ራቅ ብሎ ከሚገኝ የሴት ገዳም የእህቶች የቶች መነኮሳ አስተዳዳሪ ሆና ከዚያ ያለች እሷም ለብዙዎች መነኮሳት እንደ እናት ሆናቸው ትኖር ነበር። አባት ቴድሮስም በሴት ገዳም ለሚኖሩ ለያቶች መነኮሳት እግዚአብሔርን የሚፈራ አረጋዊም ሸማግሌ የሆነ ስሙ ጴጥሮስ የተባለ ሰው ሾመላቸው። እሱ በአዋቂነቱ በአስተዋይነቱ እጅግ የከበረ ነውና በገዳም ውስጥ ከሚገኙ መነኮሳት መካከል ህናቷ ይመቷ ወይም ከዘመዶቿ ወገን ቢመጣ ከሽማግሌው ከጴጥሮስ ጋር ልከው ከዘመዶቿ ጋር እንድትገናኝ ያደርጋሉ። በዚህ ጊዜ እቺ አባታችን ዘሚካኤል እናት ከገዳሙ መነኩሳት ዘንድ ልዩ ልዩ መንፈሳዊ ትምህርቶችን ስትማር ቆየች። እግዚአብሔርን በፍጹም ልቦና የምትወዶ ነች። እንደዚህ ሁሉ አባታችን ዘሚካኤል በኋላ አረጋ የተባለ በገዳሙ ውስጥ እግዚአብሔርን ሲያገለግል በቆየበት ጊዜ ሁሉ ለገዳሙ ቤተ ማህበር የሚላክበት ጊዜ የሚላክበት ጊዜ አለ። ለመምህሩ ለቅዱስ አባት ቴድሮስ የሚላክበት ጊዜ አለን። በበጎ ስራ የበለጸገ ብዙን ነገር በመተውና በማገልገል በጾምና በሰሎሰና የተማራቸውንም የሚያውቃቸውንም ወደ ጽድቅ ጎዳና የምትመራውንና መንፈሳዊ መመሪያዎችን ሁሉ ለወንድሞቹ ያስረዳ ነበር። ለሊም ወንድሞች መነኩስ ከአባ ቴድሮስ ዘንድ ለሰባት ዓመታት ያህል ተቀመጡ። በዚያን ጊዜ ግን ገሪማ የተባለ አባ ይስሐቅ ከእነሱ ጋር አልነበረም። ከዚህም በኋላ እነዚህ ወንድሞች ወደ አገራቸው ተመልሰው ይሄዱ ዘንድ ፈልገው አባታቸው አባት ቴድሮስና አባ አርስ የስን የሆነ ስንብት ጠየቁ። በማህበረ ገዳሙ የሚኖሩ ከተወደዱ ወንድሞቻቸው ጋርም ተሰነባበቱ። እነሱም እግዚአብሔር በእግዚአብሔር የፍቅር አንድነት ተሸኟቸው ከትውልድ አገራቸው ምሮ ከደረሱም በኋላ ብዙ ድንቅ ድንቅ ታምራት እያደረጉ በቀኑና በጽሙና በጽሉ በብዙ ትጋት በዚያች አገር ለጥቂት ጊዜ ተቀመጡ። አገራቸው ሮሜንም ከቅዱስ አባቶቻቸው ዘንድ በተማሩ ትምህርት ወደ ቀና ሃይማኖት መለሷት። ዳግመኛም በምድረ አዜብ ደቡብ ብሔረ ኢትዮጵያ የሚኖሩ ሰዎች ደጋጎች፣ ለመታሰቢያን የሚያደርጉ ነገስታቶቿም ሃይማኖታቸው ቀና ስለመሆናቸው ጌታችን ኢየሱስ ክርስቶስ ለእመቤታችን ለድንግል ማርያም አስራት የሆኗት ዘንድ በቃል ኪዳን እንደሰታ በቅዱስ መጻሕፍት አግኝተው ተረዱ። ይህ አባታችን አረጋዊ የሚቀናች ሃይማኖትን ቃል ቃል ያለ ድካምና ያለ ሰንፍና ለሁሉ ያስተምር ነበር። እሱ በመለኮት ሴውነት የጣፈጠ ነውና ይልቁንም የማስተማር ጥበብና እውቀት የሀሳብ ጥልቀት ያለው ከመሆኑ የተነሳ የሚናገራቸው ቃላት ሁሉ የጣሙ የጣፈጡ ናቸው። አይኖቹ በትክክል ይመለከታል። ጆሮቹም ነቅተው ተክተው ይሰማሉ። ስለዚህ ሕዝቡ ሁሉ በእሱ ቃል ለማመን በእሱ ጎዳና ለመመራት አጥብቆ ይፈልጋሉ። እሱ ከራሱ ይልቅ ለብዙ ለብዙኃኑ ያስባልና በዚያን ጊዜ አምላካች አምላክን በወለደች በእመቤታችን በድንግል ማርያም ጌታችን አስራት አድርጎ በሰጣት በዚያች ሀገር ማለት በኢትዮጵያ ፍቅር ልቡ ተነደፈ ከዚህም በኋላ አንድም ሰው ሳያውቅና ሳያውቅ ከሁለቱ ደቀ መዛሙርቶቹ ጋር በሌሊት ወጥቶ ሄደ ቅዱስ ሚካኤልም እየመራ ነው። በግንፉ ተሸክሙ በዘመኑ ባሉት በንጉሱና በአባሱ ካሉበት አክሱም ከተማ ፈጥኖ አደረሰው። ያለ መምህራንና ያለ አስተማሪ ያመነች የዚችን ሀገር እምነቷና የስነ ስርዓቷን ሁኔታ ተመለከተ። በዚህም በዚያም ጥቂት ቀን ከተቀመጠ በኋላ ፈጥኖ ወደ ሮሚያ ሄደና ኢትዮጵያ ባይኑ የተመለከተውን በጆሮም የሰማውን ሁሉ በዚያ ላሉ ወንድሞቹ ነገራቸው። ወንድሞቹም ከአንድ በቱ ይህን ቃል በሰሙ ጊዜ ፈጽሞ ተደስቶ እርስ በራሳቸው እኛም ወደዚች ሀገር መሄድ አለብን ተባባሉ። የእነዚህ ቅዱሳን ልብ በክርስቶስ ጋር ከመሰል በሚያውቃት በት አክሱም ከተማ ደረሱ። ንጉሡና ጳጳሱም እሊን ቅዱሳን በተመለከቱ ጊዜ ፈጽሞ ተደሰቱ። ስላመጣጣቸውም ሁኔታ በጣም አደነቁ። ይልቁንም ይልቁንም ስለስነ ምግባራቸውም ስለ ሃይማኖታቸውም እጅግ አድርገው ወደዷቸው። የእነዚህም ቅዱሳን ያመጣጣቸው ወይም የመጡበት ዘመን ከኢትዮጵያ ነገሥታት አብርሃና አጽባ ጀምሮ ስድስተኛ ንጉሥ የነበረ የሰላ አደባ ልጅ አላሜዳ በነገሰ በአምስተኛው ዓመት ላይ ነው። እኒህም ቅዱሳን በዚያም በመጡበት ዘመን በሮም ነግሶ ከሚገኙ ወንድማቸው ከይሳቅ ዘንድ ካላኩበት የቅርብ ወንድማቸውም ከመሆኑም በላይ እነሱ በጣም የወዱት ነበርና የነገስታት ወገን ደሞ ናቸው። መጠን አባታችን ዘሚካኤልም ለአባታችን ለይሳቅ የት ልጅ ነው የት ልጅ ነው። መልእክቱም እንደ ደርሰ ሰባት በሮም ከነገሰ በኋላ መንግስቱን ትቶ በሌሊት ተነስቶ ወጣ። መልአኩ ቅዱስ ገብርኤል ተገለጸና ብራናዊ በሆነ ክንፎ ተሸክሞ ቅዱሳን ወንድሞች ተሰብስቦ ከሚገኙበት በአክሱም ከተማ ከቀኑ በሶስት ሰዓት አደረሰው። ወንድሞቹን ባዩት ጊዜ ፈጽሞ ተደስቶ፣ አንገላን ከተካክፈ ተሳሳሙ። መሪር የሆነ የናፍቆት ለቅሱን አለቀሱ ተላቀሱ። ስለዚህም እኔ ወንድሞች፣ አቤቱ በቸርነት ሁልጊዜ ለምትሰበስብ ለጌትነት ምስጋና ፈን ምስጋና፣ ለመንግስትም ክብር ይገባል እያሉ በአንድነት እግዚአብሔርን አመሰገኑ። በዚያን ጊዜ እንደነሱ አመነኮስና አስኬማ ከጫኑለት በኋላ በአንዲት በአንዲት የጸሎት ቤባነት ሆነው ለጸሎት ተጠመዱ። ንጉሱና ጳጳሱም ስነግባራቸውን በተመለከቱና የአነጋገር ቅልጥፍና የቃላቶቻቸውም ለዛና መዓዛ ባዩ ጊዜ ፈጽመው አከበሯቸው። ብዙ ድንቅ ድንቅ ታምራት እያደረጉ ቆዩ። የሰማይ መላእክትም ዘውትር ባለመለት ይጎበኛቸው ነበር። ጌታችንና አምላካችን ኢየሱስ ክርስቶስም ዘውትር እየተገለጸ ይጎበኛቸው ነበር። በጸሎታቸው ሙት ያስነሳሉ፣ ለምጽ ያነጻሉ፣ አጋንትን ያወጣሉ፣ ዕውር ያበራሉ። ለእያንዳንዳቸው የማያማታቸውን ኃይል አሳዩ። ከእነሱ መካከል ተራራ ያፈለሱ አሉ። ባሩን ከፍለው ደረቅ መንገድ ከፈቷሉ ይሰጡ አዘርተው ማታ የሚሰበስቡም ወይም የሚያጸዱ የስንዴውን አዝመራ ወይም ነዶ በግራር ዛፍ ላይ አበራይቱ ወይም አይደው የዛፍ ቅጠል። ሳይረግብ በሮቹም ከዛፍ ላይ ሳይወድቁ ምርቱ ብቻ እየወረደ ባው ደማው ላይ እንዲከማች ወይም እንዲቆለል ያደርጓሉ። ወዲያው ወዲያውም ስንዴውን ለመገበሪያ ሰይሞ ለዘጠኝ ሳመስዋት ቁርባን ያደርሷሉ። በልሙጥ ወይም በዓለት ድንጋይ ላይ የወይራ ተክል ተክለ በዚያኑ ጊዜ ጸድቆ ለምልሞ ታላቅ ዛፍ ከሆነ በኋላ በእግዚአብሔር ፍቃድ ግንዱ ደርቆ ቆርጠው በልጠው እንጨቱን ወይም ፍልጡን አንድ ደው እሳት ፍም ከወጣው በኋላ ፍሙን በቀጭን ሻሽ ወስደው ለዘጠኝ ሰዓት የቅዳሴ ማጥንት ያደረሱ አሉ። ለቤተ ክርስቲያኑ አገልግሎት የሚሆንና ለሥርዓተ ቁርባን ማከናኛ ወይ ማዘጋጀት የሚሆን ውሃው ሳይፈስ በወንፊት ማይ ወይም ውሃ የሚቀዱ አሉ። ከነሱም አንዱ ባረፈ ጊዜ ስጋቸው ስራ ተግዘን በመላእክት እጅ ተከናወናለች። ይልቁንም ቁመቱና ርዝመቱ ከታላላቅ ገድል እጅግ በጣም የሚበልጥ የድንጋይ አምድ ከወንዝ ማዶ ዘንበል ብሎ መጥቶ ስጋቸውን በክብር ተቀብሎ በተራራው ጫፍ ላይ እስከ ዛሬ ድረስ ፈጽሞ ሳይነቃነቅና ሳይናወዝ ቀጥ ብሎ ቆሞ ይገኛል። የሰዎቹ የመግነዝ ምልክት አዋቂ ወይም ጥበበኛ እንደሳለው ስዕል በድንጋዩ አምድ ላይ ተስሎ ወይም ተቀርጾ ይታያል። ቁመቱ ጸሎት በሚጸሉበት ጊዜ ቆመው ጸሎት በሚጸሉበት ጊዜ አስር እጆቻቸው ጣቶችና አስር የእግሮቻቸው ጣቶች እንደፋና የሚያበሩበትና እንደ መብረቅ የሚብለጨለጩበት ጊዜ አለ። አገራችን ኢትዮጵያ እያለ አንድ አውራጃ ስብከት አስቀድሞ በክርስቶስ እንዳመነችና በዚህ ምክንያት የሌልናን ታሪክ ለዓለም ለማሳወቅ ፈጥነው ሄዱ አሉ። የኢትዮጵያ ምድር በእነዚህ የቅዱሳን ኪደተ እግር ተቀደሰች። በውስጧ በመመላለሳቸው አውራጃዎቿና አደባባያቸው ሁሉ ታደሱ። እነዚህ ቅዱሳን ወደ ኢትዮጵያ በመግባታቸው ማዛ ትምህርታቸው በየአውራጃዎቿ ተሰራጨ።

ይኑር አሚን፣ አሚን፣ አሚን ይደረግልን። እኛ በተሳሳት ነው፣ በጓደል ነው፣ ቃላት በገደፍ ነው፣ በሸራረፍ ነው፣ ሩስ አባታችን አምናረጋዊ ያማዶ አቃንተው አስተካክሎ ባርከ ቅዱስ ይቀበሉን። ባርከ ቅዱስ እኛ ኃጢአተኛ ልጆችን ማረን፣ ይቅር በለን፣ ማረን በቃል